ማለት ሳዩ ማለፍ አልቻልኩም። የአራስ እንባ ጡት ያደርቃል አለ ዳቦ ቁርስሽ ነው አለ ዳቦ ይበቃል፣ ወተት ምናምን ስትጠጪ፣ በትንሹ ስትጠጪ አለ አንዳንዴ እኮ መተጋገዝ አለ፣ ጊዜውን ታውቂዋለሽ። በጣም ነው ያሳዘነች፣ እግዚአብሔርን ነው በጣም ያሳዘነች። ለማየት የሚሰቀጥጥ ነገር ነው ያደረግከው። ሆነስ አይደል? ምን ብታደርግላት እንደምትከሳታለሽ። እሺ እሺ ያረከሽ ነው ማለት እንደዚህ፣ ፊል ለዚህ ደቂቃ ይሄ አምስት ደቂቃ ባምስት ደቂቃ ውስጥ ይህን ያህል ፊል እንድታደርግ ስላረካት ራሱ በጣም ልትከሳት ይገባል። ወጣቷ የሁለት ልጆች እናት ናት። ሁለተኛ ልጇን ከወለደች ገና ሁለት ወራት ያክል ብቻ ናቸው የተቆጠሩት፣ በአራስ ቤት ውስጥ ትገኛለች ማለት ነው። ታዲያ እቻ አራስ ምስኪን የሆነች ወጣት በባለቤቷ አማካኝነት ፕራንክ የሚመስል አንድ ጉዳይ ተነስቶ እምባዋን እያፈሰሰች እያለቀሰች የሚያሳዝን ሁኔታ ውስጥ ሆና በማህበራዊ ሚዲያ ላይ በተለቀቀ አንድ ቪዲዮ ላይ ተመልክተናታል። ይህ ቪዲዮ ከአንድ ሚሊዮን በላይ ሰዎች በተደጋጋሚ ያዩት ሲሆን ይህንንም ተከትሎ ከልጅቷ ጋር አብሬ ያለቀስኩ የሚሉ በርካታ ሰዎች ቪዲዮዎችን እየሰሩ እንዲሁ ተመልክተናቸዋል። ይህንንም ተከትሎ ታዲያ ባለቤቷ ሰራሁት ባለው ፕራንክ የተነሳ በርካታ አስተያየቶችና ተቃውሞች አለፍ ሲልም የስድብ ውርጅብኞች ሲደርሱም እንዲሁ አይተናል። ይህንን የተገነዘበው ባለቤቷ ለባለቤቱ የይቅርታ ቪዲዮ ሰርቶ ስጦታም ጭምር አዘጋጅቶ ሲያቀርበው እንዲሁ በመጨረሻ ደግሞ አየን። ታዲያ ነገሩ አሁንም አነጋጋሪ ሆነ። ለመሆኑ የተፈጠረው ነገር ምን ይሆን በነዚህ ወጣት ባለትዳሮች ላይ የሆነውና ተሰራ የተባለው ፕራንክስ ምን ቢሆን ነው ይህን ያክል ወጣቷን እስከ ማስለቀስ የደረሰው በርካቶችስ ለምን ይሆን እንዲህ ያሉትን አስተያየቶችና ነቀፌታዎች አለፍ ሲልም የስድብ ውርጅብኞችን እያደረሱ የሚገኙት በዝርዝር እንነግራችኋለን ከዚህ በተጨማሪ በዚህ ቪዲዮ ላይ ያስተዋልነው እንዲህ አለው ፕራንክ የሚመስለው ነገር በሌሎች ሰዎችስ ላይ ምን አይነት ጫና ይኖረዋል ነገሩስ ምን ያህል አሳሳቢ ጉዳይ ነው የሚለውን ሁሉንም እንነግራችኋለን እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው በተለያየ የዓለም ጥጎ ናችሁ፣ ቻናላችንን ተቀዳሚ ምርጫ በማድረግ ስለምትከታተሉ እናመሰግናለን። ጌታቸው በላይ የዛሬውን መሰናዶ እንዲህ አዘጋጅቼ ወደ እናንተ አደርሰዋለሁ። ቻናሉን ሰብስክራይብ አድርጎ ወደ መሰናዶ እንሻገር። ወጣቶቹ ባለትዳሮች እምብዛም የሚታወቁ አይደሉም። አሁን በማህበራዊ ሚዲያ ላይ ያየናቸው መረጃዎችና ቪዲዮዎች እንደሚጠቁሙት ከሆነ ጥቂት የሚባሉ ቪዲዮዎችን ከዚህ ቀደም እየሰሩ በቲክቶክ በኩል ወደ ተመልካቾች ለማድረስ የሚሞክሩ ባለትዳሮች እንደሆኑም ተመልክተናል። እነዚህ ባለትዳሮች ከሰሯቸው ቪዲዮዎች ውስጥ እንደተረዳ ነው ከሆነ ቀደም ያሉ የዘጠናዎቹን ትዝታዎች በመቃኘትና ቁጭ ብለው እነዚያን ትዝታዎችን በማየት ወደ ተመልካቾች የሚያደርሱበት አለፍ ሲልም በተለይ ባለቤቷም ልዩ ልዩ የበዓልና መሰል ቪዲዮችን በመስራትም እያቀረበ ተመልክተነዋል። እነዚህ ባለትዳሮች የሁለት ልጆች ወላጆችም ናቸው። ይህንን የወጣውን ቪዲዮ አስመልክቶ ከተለያየ አቅጣጫ የተሰጡ ተቃውሞዎችን፣ አስተያየቶችን፣ ትችቶችንና የስድብ ውርጅብኞችንም ጭምር ወደ እናንተ ከማድረሳችን በፊት ምንድን ነው የተፈጠረው የሚለውን በጥቂቱና በአጭሩ ልንገራቸው። ሮብ በተሰኘው የቲክቶክ አካውንት በኩል ይህ አነጋጋሪ የሆነ ቪዲዮ ተለቀቀ። በቪዲዮ ላይ እንደተመለከትነው እቺ ወጣትና አራስ የሆነች እናት ልጇን እየተንከባከበች ተቀምጣ ትታያለች። ባለቤቷ ደግሞ ቪዲዮውን ይቀርጻል። በቪዲዮ ላይ የተነሱት ነገሮች በርካታ ቢሆኑም ጥቂቶቹን ግን እናሳያችሁ? አሁን ሹ ዶክተር ነሽ ስራ መጀመርልኝ በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያረጋው ይተሻለ አንቺ ከወለድሽ በኋላ ፌድ አረገ ምን ማለት ነው አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽዋል አንድ ዳቦ ብታረጊ ይሄ ደግሞ በማከም እንዴ በብርጭቆ አንዳንድ ጊዜ ትንሽ ለኔ ብታስቢ። ሰላም ማለት ወጥቼ ተሯሩጬ ነው መመጣው ይሄን ነገር ሰላም ማቀበረል እንዴ እ ሰላም ማቀበረል እንዴ። አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሻል። አይ ደሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። ምን ማለት ነው? በዚህ ብቻ አላበቃም ይቀጥላል። ቪዲዮ ግን በቃ አንዳንድ ጊዜ ነገር የተወሰነ ወይ ደግሞ ትንሽ ወጥሽ፣ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል። ምን ችግር አለው? ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል። ልብስም ያጠባል አይደል እኮ ይሻላል። እያለቀስሽ ፍራንክ የሚመስለውን የያዘው ሀሳብ ግን ይቀጥልና እጅግ በሚያሳዝን ሁኔታ ወደ ከፍተኛ የለቅሶ ስሜትና ወደማይሆን ነገር ውስጥ ወጣቷን ይከታታል። እንደምትመለከቱት ወጣት ነሻ ያለው ነገር ይገባሻል ብዬ የነገርኩሽ ነው ምን እንደሚያስለቅስሽ

እንዲህ ካለቀሰች በኋላ ግን ባለቤቷ ምላሽ ይሰጣል። ፕራንክ እኮ ነው በማለት ሀሳቡን ይቀጥላል። እሷ ግን በዚያ በተሰበረ ሁኔታ ውስጥ እንዲሁ ትቀጥላለች። ታዲያ ይህ ጉዳይ በማኅበራዊ ሚዲያው በኩል ከተሰራጨ በኋላ በርካቶች ያንን ቪዲዮ ስላዩ ነው የተለያየ አስተያየት እየሰጡ የቀጠሉት። ከተሰጡት አስተያየቶች መካከል አንደኛውን አድምጡት። እኔ ድሮድሮ ፕራንክ ማቅረው ውሃ ላይ ጨው ሲጨመር ወይ ሻይ ላይ ጨው ሲጨመር ነው። አሁን አሁን ፕራንክ ብላችሁ የምትቀላለሉት ነገር በጣም ከባድ ነው በይዘ በጣም ለእኛ ለምናየው እንዴት እንደሚሰቀጥጠል ነግራችሁ አልችልም። ማቴ ምን ያህል የመታወቅ ምን ያህል የፌመስነት ጥማት ላይ ብትሆን ነው ሚስትህን የልጆችህን እናት እንደዚህ እያስለቀስክ ቪዲዮ ቀርሰ ከዛ ደግሞ ፖስት አድርገ ኤዲት አድርገህ ፖስት አድርገህ አስለቀስኳት ብለህ አይተኸው እንኳን አልከበደህም። መልሰህ ለመደለት በጣም ኦ ማይ ገድነህ። እኔ በጣም ነው የከበደኝ ለማየት። ሆነስሊ በጣም ነው ያሳዘነችኝ፣ እግዚአብሔርን በጣም ያሳዘነችኝ። ለማየት የሚሰቀጥጥ ነገር ነው ያደረግከው። ሆነስሊ አሩ ምን ብታደርግላት እንደምትከሳት አላቅ። ጎራ ስቱዲዮን ሰብስክራይብ አድርጉ። ይህንን ቪዲዮ ተመልክቶ የራሱን አስተያየት የሰጠው ምናሴ ዋቆ እንዲህ ይላል። ብዙዎች ስሜታዊ ሆነዋል። ንግግሩም ቪዲዮውም ምንም ደስ አይልም። ልጁም ይህንን እውነት ከዘገየ ተረድቶ ባደረግኩት አፍሬ ያለሁ ብሎ ይቅርታ ጠይቋል። ነገር ግን የልጁን ስህተትና ጥፋትም ለመንቀፍ ሲሉ ሌላ የገዘፈ ስህተት የሚሰሩ ሰዎችም ልክ አይደሉም በማለት በመሃል የገባውንና የተሰጠውን አስተያየትም እንደገና ይተቻል። ምናሴም ፍቺ፣ አብረሸዋት ኑሪ፣ እኔ ሙሉን ወጪ ሸፍናለሁ፣ አሁኑኑ ለቀሹ ሂጂ የመሳሰሉትንና ሌሎችንም ተመሳሳይ ሐሳቦችን የሚሰጧሉ። ለቃው ሄዳስ፣ ተፋተውስ፣ ፈታቸው እንበልና ከዛስ ምን ይሆን እያለም ይጠይቃል። ምናሴም ፍጹም ልክ አይደለም። ገና ሳያቸው ቶሎ የማሳልፋቸው ባልና ሚስቶች አሉ። ልክ እንዲሁ የምናያቸውም የማይጥም ቀልድ የሚሆን ሌሎች መጃጃሎችን በሙሉ የማይለዩ ቪዲዮዎችን የሚሰሩ ሰዎችን በስፋት እንመለከታለን። ትኩረት ለመሳብ ከዚያም ደግሞ ገንዘብም ለመለቃቀም ሲሉ የማይጠቅሙ ሀሳቦችን የሚያስተላልፉ ሰዎች ብዙ ናቸው። ከሰውነት ማነስ ክብርን መጣል ሀገራችን ላይ የምበልፀጊያ መንገድ ከሆነ ቆይቷል እኮ። እንዲህ ያሉ ሐሳቦችን በተደጋጋሚ ብንሰማም ግን እነዚህን ባለትዳሮች ተፋቱ ለማለት ግን አይንችልም፣ የሚል ሐሳቡን ምናሴ አስቀምጦ ተመልክተናል። ከዚህ ቪዲዮ ጋር በተገናኘ በሌላ መንገድ ደግሞ የተሰጠውን አስተያየት እንዲህ እንመልከተው። ማለት ሳየው ማለፍ አልቻልኩም። የአራስ እንባ ጡት ያደርቃል ይባላል። አራስ ላይ አይለቀስም፣ አራስ ልጅ ላይ አይለቀስም ይባላል። እንኳን አይደለም እንደዚህ በአራስነቷ እንደዚህ እንጨት እንጨት እንጨት እንጨት የሚል ቀልድ እየቀለድክ አይደለም በቃ አራስ ቤት፣ እንዲሁም እንዲሁም ራሱ ይህ ሁሉ ነገር ተሟልቶላት፣ ሁሉ ነገር ተስተካክሎላት የምትኖር ሴት ራሱ አራስ ቤት ይከፋታል በቃ። ጓደኛ ሲታማ ለእኔ ነው ብለ ስማ ነው ነገሩ። እና ይሄ ቀልድ አስመስሎ መናገሩ ማለቱም አስፈላጊ አይደለም። ቀልድም ነው ፕራንክም ነው። እንጨት እንጨት የሚል ቀልድ እንጨት እንጨት የሚል ፕራንክም ነው ከተባለ ደግሞ በጣም ልትክሳት በጣም ይቅርታ ልጠይቃት ይገባል ማለት እንደዚህ ፊል ለዚህ ደቂቃ ይሄ አምስት ደቂቃ በአምስት ደቂቃ ውስጥ ይህን ያህል ፊል እንድታደርግ ስላረካት ራሱ በጣም ልትክሳት ይገባል። በቃ እንጃ የምትረሳልክ ሁሉ የሚመስለኝ ሁሉ አይመስለኝም። ቴዎድሮስ ተክል አረጋይ ቪዲዮውን ከተመለከተ በኋላ የሰጠውን አስተያየት ደግሞ እንንገራችሁ። መቼም በተለይ ከማህበራዊ ትስስር ገጾች መምጣት ጀምሮ ምርና ቀልዶቻችን ተምታተዋል። የቱ ሰው ፊት የሚቀርብ ይሁን፣ የቱ ለራሳችን የምናውቀው የምናስቀረው ተደበላልቆብናል። በተለይ የአንዳንዶቻችን ደግሞ ገንዘብ ካወጣ ምናችንንም ይዘን ገበያ የምንወጣ ሆነናል። ይህንን አሰቃቂ ቪዲዮ ብዙ ሰው ያየው ይመስለኛል፣ በማለትም ይቀጥላል። ቴዎድሮስ እንዲሁ ስለ ፕራንኩም ባይሆን የተሰማኝን መሳቀቅና ሁኔታ ልግለጽ፣ እያለም ይቀጥላል። ይሄ ባል አስረገዘ እንጂ ሴቶች በእርግዝና ወቅት ስለሚኖራቸው የሆርሞን መለወጦች የሚያውቅ አልመሰለኝም። ቢያውቅ ሁለተኛ ልጅ በወለደችለት ሚስቱ ላይ እንዲህ አያቧልትም ነበር ይላል። ፊቷ የሚንቀጠቀጠው ድምጿ እንባዋ እንዴት አይረብሸውም ሲፈልጉ ገንዘብ ያመጣልናል እናድርገው ብለው ተመካክረው ይሆን እኔ በሆን መቼም በልጆቼ እናት ናት ሐዘንና እንባ የሚመጣውን ገንዘብና ተመልካች ማብዛትን አስቤ ይህንን አሰቃቂ ቪዲዮ ልለጥፈውና ለህዝብም ላሰራጨው አልችልም ይላል ቴዎድሮስ ቴዎድሮስ ተክላረጋይ ይቀጥላል ሌላው ቢቀር በዚህ ስሜት ውስጥ ያሉ ብዙ ሚስቶች አሉና እነሱን ይነካል ብሎ ማሰብ ጨዋነት ነው ለነገሩ ለራሱ ሚስት ያልተጨነቀ እንዴት ስለሌላ ሰው ግድ ሊሰጠው ይችላል? እያለም ይቀጥላል። ሴት ልጅ በእርግዝና የወሊድ ወቅት ከባሏ የደረሰባትን በደል መቼም ልትረሳ የማትችል ናት። ይህ ሰው እሱ እንዳለው በዚህ የማይቀለድበት ነገር ላይ መቀለዱ አንድ ነገር ሆኖ፣ ይህንኑ ነገሩን መቅረጹ ቀርጾም ደግሞ ለራሱ አለማስቀረቱ ሰቅጣጭ ነው በማለትም ነው የሚናገረው ቴዎድሮስ። እውነት እውነት ሚስቱ በጣም ነው ያሳዘነችኝ እምባዋን ስትጠርግ ነፍሴ ጫፍ ድረስ ነው ሀዘን የተሰማት የሴት ልጅ ነኝ በምንም ሁኔታ ውስጥ በሆን የሴት ወገን ነኝ ይህ ግን ሰው መሆንን ብቻ የሚጠይቅ ነገር ነው ይህ ፕራንክ ሳይሆን ፍራንክ ፍለጋ ነው ገንዘቡን እኮ መልሶ ለሚስቱም ሆነ ለልጆቹ ማምጣቱ አይቀርም ግን ይሄ ገንዘብ ሚስቱ የልጆቹ እናት ተሸጣ የመጣ ገንዘብ ነው ባይበላስ ቢቀር በማለት ጋዜጠኛ ቴዎድሮስ ተክል አረጋይ በጉዳዩ ላይ ሐሳቡን አስቀምጠዋል እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ይህ ፕራንክ ተብሎ በቲክቶክ በኩል በተለቀቀው ቪዲዮ ላይ የተለያዩ አነጋጋሪ የሆኑ ሐሳቦችን ከግራም ከቀኝም የተሰጡ ነጥቦችን አሰባስበን እንዲህ ወደ እናንተ አደረስንላችሁ። እናንተ ግን ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ጌታቸው በላይ መሰናዶን እንዲህ ወደ እናንተ አድርሻለሁ። ቻናሉን ግን ሰብስክራይብ አድርጉ። በሚቀጥለው በሌሎች ቪዲዮዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።